ማድረግ ከፈለጉ ኢትዮጵያ በሙሉ ማጨለም ይችላል። በአንድ ቀን ያጨልሟል። እንዴት ሰው ሌላ ሀገር ወክሎ እታገልለታለሁ የሚለውን ሕዝብ ያስፈራራል? እንዴት ሻቢያን ወክለ የትግራይ ሕዝብን ታስፈራራል? ራስን ችለ ተሸጥ፣ ራስን ችለ ባንዳሁን፣ ራስን ችለ ፕሮፓጋንዳ ስራ። እንዴት ነው ግን ሌላ ሀገር ወክለ የምታስፈራራው ነው። ፕሬዚደንት ኢሳያስ ማንበብ አቁሟል። የእሳቸው ጭንቅላት የድሮ ኮምፒውተር ታውቃለህ። የድሮ ኮምፒውተር ከቫይረስ ውጭ አዲስ ሶፍትዌር ማይቀበል። በዘመናችን በአንዳነት ተላላኪነት ጉሊት ወጥቶ አየር የትግራይን ህዝብ እኮ ማለት ነው የትግራይን ወጣት መዋጋት አይደለም፣ የነፍስ ዋጋ ማስከፈል አይደለም፣ ይሸጡታል በዶላር አርሚ ሰባ ለቡርሃን ተሽጦ ከዳጋሎ ጋር ተዋግቷል። አሁን ዳጋሎ እየገሰገሰ አርሚ ሰባ ወዳለበት አካባቢ እየመጣ ነው። ምርጫ ብቻችንን ነው የምናደርገው የሚለው አካሄድስ ምን ይናገራል? ሲባል ዲፋክቶንኝ የስቴቱ አካል አይደለሁም እያለ ነው። በጊዜ አስተዳደሩ ተከልሎ የትግራይ ክልልን መንግስታዊ መዋቅር ይዞ ሀገር ለማተራመስ እየተጋ ያለ የትግራይ ህዝብ ያለውን አንጻራዊ ሰላም ለመቀማት እየታተረ የሚገኝ አካል ነው። የራሱን ህሉና ማስቀጠል ያልቻለ ከገዛ ታጣቂዎቹ ጥይት እየተመዘዘበት፣ የገዛ የጦር አዛዦቹ በታጣቂዎቻቸው በአደባባይ ታግተው እየተጠየቁ እያየን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 እሱን እናያለን። ከዛ መለስ ህወሀት ከባድ ችግር ገጥሟታል ከባድ ችግር ብቻም አይደለም እሷም ከባድ ችግር የሚፈጥር ነገር ይዛ መታለች። እሱንም የምንመለከት ነው የሚሆነው ቪዲዮቻችንን አሁንም ላይክ ሼር ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ልጀምር። እንግዲህ እንደምታውቁት የኢትዮጵያ ፖለቲካ ላይ በጣም ብዙ ዶክሌዎች አሉ። በጣም ብዙ ዶክሌዎች በዝተዋል። እነዛ ዶክሌዎች በባንዳነት ነው ደግሞ ስራቸውን የሚሰሩት። በቃ እልም ያሉ ባንዳዎች ናቸው፣ አያፍሩም። ባንዳነት ጉሊት ወጥጦ እየተሸጠ ነው። ከነዛ ውስጥ አንዱን እንዲህ እያለ ነው እዩት። እነሱም ለእንደዚህ ከሆነ ቁጥር አንድ ናቸው። ዜነው ትዱ ሰላሳ አውሮፕላን ሰንበል ኤርፖርት ላይ የደርግ አውሮፕላን፣ አንድ ሰው ብቻ መስዋዕትነት ከፍለው ሰላሳ አውሮፕላን አቃጥረው የሄዱ ሰዎች ናቸው እነዚህ። በታሪካቸው ወደኋላ ጎግል አሉ አባዱላ ደግሞ ይነግርሃል ደግሞ አንድ ሰው ነው መስዋዕት፣ አንድ ወጣት ነው አንድ ኮማንዶ ነው መስዋዕት የከፈሉት። ማድረግ ከቻሉ ከፈለጉ ኢትዮጵያ በሙሉ ማጨለም ይችላል። በአንድ ቀን ያጨልሟት። ምን አድርጎ ነው የሚያጨልሟት እኔ አላቅም። አብይ ግን ሕርጊጎን መትቼ ኤርትራን አጨልማለሁ ካለ እነሱ በአንድ ቀን ኢትዮጵያ ማጨለም የሚችሉበት መንገድ እንደሚኖራቸው እኔ አልጠራጠርም። እንግዲህ እነህ ካሉን ኤክስፖርት ስታንዳርድ ኤክስፖርት ስታንዳርድ ባንዳዎች መካከል ዋነኛው ግለሰብ ነው። ይህን የተናገረው ይህንን ንግግር ሌላ አንድ አወል ሰይድ የሚባል ሰውዬ የዛሬ ስንት ጊዜ ነው ሲናገር ነበር። እናጨልማቸዋለን፣ ኢትዮጵያን እናጨልማለን፣ ግድቦች ያሉበትን ቦታ አጣርተናል፣ እናጨልማቸዋለን እያለ ሲፎክር ወዲያ ወዲህ ምናምን ሲል ነበር። አሁን ስታሊን የደገመው የእሱን ነው። ይዘ ድገመው ተብሎን ማለት ሰው ለአንድ ሀገር ለሌላ ሀገር ተሽጦ ፕሮፖጋንዳ ይስራ፣ የሞተ መንግስት በፕሮፖጋንዳ ለማንቃት እሰራለሁ ብሎ ይታገል። እንዴት ሰው ሌላ ሀገር ወክሎ እታገልለታለሁ የሚለውን ህዝብ ያስፈራራል? እንዴት ሻቢያን ወክላ የትግራይ ህዝብን ታስፈራራል? ያጨልማችኋል፣ እንትን እናስመሻለን፣ እናስጨልማለን፣ ምናምናም እያልክ ማለት። እንዴት ያለ በገፈጅ ብትሆን ነው እንደዚህ ልታደርግ የምትችለው? እኔ እኮ ይገርሙኛል ማለት ምን አይነት ሞራል እንዳለ አንተ ተሸጥ ራስን ችለ ተሸጥ ራስን ችለ ባንዳሁን ራስን ችለ ፕሮፓጋንዳ ስራ። እንዴት ነው ግን ሌላ ሀገር ወክለህ የምታስፈራራው? አሁን እኮ የኤርትራን ዛቻ ነው የሚዝተው፣ የሻቢያን ማስፈራሪያ ነው የሚያስፈራራው። ጤነኛ እስፓናቶ የሆነ ነገር አለ፣ እስፓናቶ የሆነ ነገር አለ እንጂ እንደዚህ በጤናው ሰው እንዴት እንደዚህ ይሆናል። ሻዕቢያ እንደሚያስፈራ ራስን ችለ ፍራ፣ ራስን ችለ ሄደ እግር ላይ ውደቅ፣ ራስን ችለ ሄደ አጎብድድ፣ ራስን ችለ እንትን በል። ፈርተ ልታስፈራራት ትሞክራለ። ሲጀመር ምንም ማድረግ የማይችሉ ሰዎች ለምን ደስ ላለ? እነሱ እኮ ያውቃሉ ምንም ማድረግ እንደማይችሉ። አሁን ድገመው ተብሎ አወል ሰይድ አስፈራርቷቸው ነበረ፣ ግን አልፈሩም። ማንም አልሰማውም። እስ አንተ ድገም ተብሎ ነው የሚደግመው። ማፈሪያ ማፈሪያ፣ በቃ አሁን ይሄም ደግሞ እኮ ልክ ሞራል እንዳለው ሰው እሴት እንዳለው ሰው ወግ እንዳለው ሰው ምናምን እከሌ ድሮ እንዲህ ብሎ ነበር፣ እከሌ እንዲህ ብሎ ነበር ይላል። እሱ ራሱ ስለ ሻዕቢያ ሲናገር የነበረውን እስኪ አይተን እንምጣ። ፕሬዚደንት ኢሳያስ ማንበብ አቁሟል። የእሳቸው ጭንቅላት የድሮ ኮምፒውተር ታውቃለህ፣ የድሮ ኮምፒውተር ከቫይረስ ውጭ አዲስ ሶፍትዌር የማይቀበል ነው አዲስ አስተሳሰብ ማይቀበል አፕዴትድ ያልሆነ አፕዴትድ የሆነ ኢንፎርሜሽን ማይቀበል በድሮ ብቻ ኢንስቶ የተደረገውን ብቻ በሱ ብቻ መንቀሳቀስ የሚፈልግ ኮምፒውተር ነው። ዓለም የት እየደረሰች ነው? የምስራቅ አፍሪካ ፖለቲካ የት እየደረሰ ነው? አጠቃላይ የግሎባሊዜሽኑ የት ደረጃ እንዳለ የሚታወቅ ነው። እሳቸው ግን በድሮ ኮምፒውተር ቫይረስ የሚቀበል እንጂ አዲስ ሶፍትዌር መቀበል ያልቻለ ጭንቅላት ይዘው ነው አሁን ስለ ኢትዮጵያ ፖለቲካውን እየዘባረቁ ያሉት። እንዳያችሁት ነው እንግዲህ ይህ ሰውዬ ነው አሁን ሀገር ባህል ምናምን እያጣቀሰ ድሮ ከላይ እንዲህ ብሎ ነበር፣ አሁን ከላይ እንዲህ ያለ ነው ማለት። ወዳጄ የራሳችሁን እንትን ማጨላለም የማችሉ ሰዎች እቺ ሀገር ሚፈራ የለም። ሲጀመር ምን ይዛችሁ እንደምታስፈራሩም አላውቅም። ግን እኔ ምን እንደሚባል አላውቅም። አሁን ትልቅ እንትን ነው ቁቅ ኤክስፖ። እኔ በዘመናችን ባንዳነት፣ ተላላኪነት ጉሊት ወጥቶ አይየር እንደዚህ የገዛ ህዝቡን ታገለታለሁ የሚለውን የትግራይ ህዝብን መብራትን ያጠፋባል ያጨልምባል ምናምን ቆጣሪያ ያጠፋም እንኳን የኢትዮጵያን መብራት የራሱን ቆጣሪ ያጠፋም ማለት ሰው ለራሱ ህዝብ መብራት መብራት መስራት ለራሱ ህዝብ መብራት ማመንጨት ሰላሳ ምናምን ዓመት ያልቻለ ላኪያችሁ ልክ እንደናንተ የተነዘዘ ከፋችሁ የሌላ ሀገር መብራት አጠፋለሁ ትምላለሁ። አታስቁን ረረፉ ረረፉ ሰው ከኢትዮጵያ ኃይል ተቋድሶ ልክ ሌሎች የጎረቤት ሀገራት ለራሱ ህዝብ መብራት ለማምጣት በሚጨነቅበት ጊዜ ይሄ ዕቃ እድሜ ጠገብ አምባገነን የኢትዮጵያ መብራት አጠፋለሁ እያለ በተላላኪዎቹ ያስፈራራል። ወረወድያቻግን እንደው እንድታዩት ነው። ግን እንደዚህ የሚያስፈራሩላቸው ሰዎች ከባድ ችግር ውስጥ ናቸው። በነገራችን ላይ ሰሞኑን በሱዳን ያለው ሁኔታ በጣም እንትን እያለ ነው ታውቃላችሁ ዳጋሎ በጣም እየገፋ ቡርሃንን እየረታው ቡርሃንን በደንብ እያንቀጠቀጠውን ቡርሃንን በደንብ እያንቀጠቀጠው እየገሰገሰ ያለው የዳጋሎ ጦር ከማን ጋር ተገናኝቷል ከአርሚ ሰባ ጋር አርሚ ሰባ ሃይማን ነው የህወሓት የእነዚህ ሰዎች አሁን ያሳዩዋችሁ ሰው ከፋዮች ላኪዎች ምናምን ባህላዊ ጀነራሎች ማለት ነው ወታደር ይሸጣሉ ለቡርሃን የትግራይን ህዝብ እኮ ማለት ነው የትግራይን ወጣት ማዋጋት አይደለም የነፍስ ዋጋ ማስከፈል አይደለም ይሸጡታል በዶላር አርሚ ሰባ ለቡርሃን ተሽጦ ከዳጋሎ ጋር ተዋግቷል አሁን ዳጋሎ እየገሰገሰ አርሚ ሰባ ወዳለበት አካባቢ እየመጣ ነው እነኚህ ሰዎች አሁን ደግሞ ዋጋው ስለሚጨምር ያለምንም ርኅራኄ ለቡርሃን ሸጠው ከዳጋሎ ያዋጋችኋል ከዳጋሎ ጋር ሲዋጉም የሚፈጠረውን እንግዲህ ማወቅ ነው ማለት ለነሱ ጥቅም በሚደረግ ጦርነት ማሳተፋቸው አንሶ በሌላ ቀጠናዊ ችግር ውስጥ የትግራይ ወጣት ያሳትፉታል። ዋጋ ያስከፍሉታል፣ የነፍስ ዋጋ ያስከፍሉታል። ሌላ መዘዝ ያስቀምጡለታል፣ ለነገም የሚቀመጥ አሁን ከዳገሎ ጋር ተፋጠዋል። ያለምንም ርኅራዬ ይሸጧቸዋል። ምክንያቱም አሁን ቡርሃን እየተረታ ስለሆነ የወታደር ቁጥርም ስለሌለው እንዲዋጉለት ጠይቃል። እነሱም ገንዘብ ጨመር አርገው ነው የሚሸጡት። የለየላቸው ወንበዴዎች እኮ ናቸው። በቃ ወንበዴዎች፣ ደንበኛ የሲሲሊ ማፊያ ማለት። የሲሲሊ ማፊያዎች ከዚህ የተሻለ ምንም አያደርጉም። እነዚህ ስልጣን አላቸው እንጂ እዚህ ሁኔታ ላይ ያሉ። ደብረ ጽዮን ምን እያለ ነው? ምርጫ አትሳተፍም፣ ትግራይ በምርጫ አትሳተፍም እያለ ነው ትግራይ በምርጫ አትሳተፍም ማለት በራሳችን ምርጫ ነው የምንወዳደረው ማለት ምን ማለት ነው ስንል፣ ትላንትና ያነሳውላችሁ ዲፋክቶ ነን ሀገር ነን። ኢትዮጵያ የራሷ የሆነ የምርጫ ቀን ምርጫ ቦርድ ይቆርጣል ታደርጋለች፣ ምናምን ትግራይ ምን ስለሆነች ነው ምርጫ ውስጥ የማትሳተፈው ነው ምርጫ ብቻችንን ነው የምናደርገው የሚለው አካሄድስ ምን ይናገራል ሲባል ዲፋክቶ ነኝ የስቴቱ አካል አይደለሁም እያለ ነው ህወሀት። ይሄንን የማለት ህጋዊ መሰረት የለው በመሰረቱ። ምክንያቱም ህወሀት ምንድን ነው በምርጫ ቦርድ የማይታወቅ የሆነ አካል ነው። በጊዜ አስተዳደሩ ተከልሎ የትግራይ ክልልን መንግስታዊ መዋቅር ይዞ ሀገር ለማተራመስ እየተጋ ያለ፣ የትግራይ ህዝብ ያለውን አንጻራዊ ሰላም ለመቀማት እየታተረ የሚገኝ አካል ነው ህወሀት መወሰን አይችልም። መወሰን አይችልም። የምርጫ ጉዳይ ያኔ የታሳወሱ ከነበረ በምርጫ ሰሞን ከፌደራል መንግስቱ ጋር ምን አይነት መካረር ፈጥሮ እንደነበረ የሚታወቅ ነው። አሁንም ያንን መካረር ለመፍጠር ነው እየታተሩ ያሉት። ማድረግ እንደማይችሉ ያውቃሉ። ምርጫ ማድረግ አያረጉትም። አሁን ያሉትን አያረጉትም። እሱን ማድረግ እንደማይችሉ ያውቃሉ፣ በደንብ ያውቃሉ። ግን ለምን ይሄንን ያደርጋሉ ስንል የፌደራል መንግስቱን ወደ ጠብ ለማስገባት ትንኮሳ ለመፍጠር በደንብ ግጥም ያለ ትንኮሳ ለመፍጠር ነው፣ ሌላ ለምንም አይደለም። ፌደራል መንግስቱን ጠሩ፣ አስጠሩ፣ ጋበዙ፣ አልሰማላቸው። በቃ ጦርነት ለመክፈት ያልሞከሩት ነገር የለም። ቀጥተኛም ተዘዋዋሪ ትንኮሳ ፌዴራል መንግስቱ ላይ ፈጽመዋል። በሚገርም ሁኔታ ማለት ፌዴራል መንግስቱ በትዕግስት አብዛኛውን የህወሓትን የጦርነት ግብዣ እረ በቃኝ በቃኝ ብሏት አክሽፎባታል። በቃ ጦርነቱን ለማስቀረት አብዛኛውን ትጋ ሲተጋ ነበር። ለምን? ለትግራይ ህዝብ አንፃራዊ ሰላም ሲባል። አሁን ህወሓት ይዛ ይመጣችሁ ነገርስ እንደምታዩት በመሰረቱ ትግራይን እያስተዳደረ ያለው አካል ማለት የትግራይ ክልል ጊዜያዊ አስተዳደር ትግራይ በምርጫ አትሳተፍም ስትል ህወሓት ከፌዴራል መንግስቱ በፊት የጊዜያዊ አስተዳደሩን ህልውና እየገረሰሰች ነው። አያገባህም እያለች ነው። ጊዜያዊ አስተዳደሩን አይመለከተውም እያለች ፣ ምክንያቱም ህወሓት በጊዜያዊ አስተዳደር ውስጥ ያለች አካል ተከልላ የሆነ ነገር የምታደርግ እንጂ የትግራይ ክልል መንግስት አላለች። ይህን ማለት መብትም የላቸው ይህንን የማድረግ አቅምም የላቸውም የላቸው ይህን ማድረግ ግን ምን ማለታቸው ነው? ምንድን ነው ሊያስተላልፉ የፈለጉት? ስንል ሀገር እንሆናለን፣ ዲፋክቶ ነን ምናምን የሚል ያንን ማድረግ አይችሉም። ግራውንድ የለም፣ አቅም የለም። እሱን ማድረግ የሚችሉበት ምንም አይነት አቅም የለም። በደንብ ነው እሱን የሚያውቁት፣ ባይዘወ በደንብ ማለት ከማወቅም ባለፈ እንትን ነው ማለት ኑ ይዋጣልን፣ ይዋጣልን እንጋጠም በቃ የጦርነት አባዜ እኛ አንኖርም፣ ስለዚህ አብረን እንጠፋለን ነው አካሄዳሉ። ግን አሁናዊውን ሁኔታ ያላነበበ ያልተረዳ ያልተረዳ፣ ምክንያቱም አስቻይ ሁኔታ የለም። ህወሓት ወጣቱን አነቃቅታ ምን ብላ ምን ብላ ችግር የምትፈጥርበት ምንም አቅም የላትም። አቅም የለህም። ይሄንን ማወቅ በጣም ያስፈልጋል። ይሄንን መገንዘብ በጣም በጣም በጣም አስፈላጊ አላስፈላጊ ዋጋ ነው የሚከፍሉት እነኝህ ሰዎች። በቃ አቅም የለም ማለት እውትስቲ ነባራዊውን ሁኔታ በቃ በትግራይ ህዝብ ጣፈንታ የመወሰን ህዋት አቅም የለውም አቅም የለውም የራሱን ህልውና ማስቀጠል ያልቻለ ከገዛ ታጣቂዎቹ ጥይት እየተመዘዘበት የገዛ የጦር አዛዦቹ በታጣቂዎቻቸው በአደባባይ ታግተው እየተጠየቁ እያየን እየተፋጠጡ ባሉበት ሁኔታ ላይ አሁን እኔ በትግራይ ህዝብ ጣፈንታ መውሰን በራሱ ጣፈንታ መውሰን አይችልም፣ ህወሀት አሁን። የትግራይ ህዝብ ጣፈንታ የህወሀት መዳፍ ላይ የለም። የህወሀት ጣፈንታ ነው የትግራይ ህዝብ መዳፍ ላይ ያለው። የትግራይ ህዝብ ደግሞ አንቅሮ ተፍቶታል። ይጨምር እንደዚህ ጭምር ደርጎ ነው ማንም የህወሀትን እንትን የሚዋጋ የለም። አሁን እነስታሊን ምናምንም ምናምንም የሚላላኩት ለሻቢያ ነው። ሻቢያ ነው እንትን ዲል የሚፈልጉት በቃ ሻቢያ ድል እንዲያደርግ፣ ሻቢያ እንዲያሸንፍ፣ ሻቢያ ከፍ እንዲል፣ የሻቢያ ውጤት እንዲረጋገጥ በዚህ ዋጋ የሚከፍል የትግራይ ወጣት ግን የለም፣ የለም፣ የለም። አያነቡትም እነኝህ ሰዎች አሁን ያላቸውን አቅም አይረዱትም፣ አይመዝኑትም ጭራሽ ነው የማይመዝኑት። እየመጣባቸው ያለውን አደጋ የቀጠናውን ትርምስምስ የኤርትራ ቤተ መንግስትን ውጥረት አይደምሩም፣ አይቀንሱም። እኔ አንዳንዴ ግራ ነው የሚገባኝ። ማለት የፌዴራል መንግስቱን ጥንካሬ፣ አቅም ምናምንም ማገናዘብ በጣም ያስፈልጋል፣ በጣም ያስፈልጋል። ጊዜው ያስተዳደረ ይሄን ዝም ብሎ ሚያ አይመስለኝም። ያቱም ምርጫ ፌዴራል መንግስቱን እንትን አይልም፣ ምናምን ምናምን። በጣም በደፈናው እኮ የፕሪቶሪያ ስምምነትን የሚንዱት በደፈነው በጣም ትልቅ በጣም ትልቅ ህገወጥ የሆነ ንግግር የሚፈጥረውም ትርጓሜ በዛው ልክ እንትን ያለ ነው፣ እና ይህንን ከግምት ውስጥ ያስገባ እይታ ያስፈልጋል። ህወሓት ተረታለች፣ ተሸንፋለች፣ ሞታለች አላምን ብላ ነው የሁሉ ደት ውስጥ የምትገባው? ግን በአንድም በሌላ የፈራ ነው ደርሷል ማለት ነው። ሰሞኑን ሳነሳላችሁ የነበረው ህወሓት ይዛ ትመጣለች ምንለው ካርታ ይ በተዘዋዋሪ ዲፋክቶ ነኝ ሀገር ነኝ ምናምን ምናምን ምናምን የሚል ጨዋታ ነው አብዛኛው። ነገር ግን የማይሳካ የማይሆን አሁናዊውን ካርታ ያለነበበ ግጭት ቆስቋሽ፣ እና የጦርነት ናፍቆትን ያዘለ ትንኮሳ እና አጨልማችኋለን ለሚሉ ሰዎች ማጨለሚያ መንገድ ለመጥረግ ካልሆነ በስተቀር አንዳች እዚህ ግባ የሚባል ትርፍ የሌለው ሚዛን የማይደፋ ከእውቀት የተጣላ ከቀጠና ፖለቲካ ግምገማና ትንታኔ የተራራቀ የፌዴራል መንግስቱን አቅም ግምት ውስጥ ያላስገባ ደካማ ንግግርና አገላለጽ ነው። እንግዲህ ህወሓት አትማርም የምንለው ለዚህ ነው። አትማርም፣ ህወሓት ያው ነች። ያውና ያው በዘመኗ ማትማር፣ ማትሻሻል፣ ማትለወጥ ተቸንክራ የቀረች ድርጅት ናት። እና እሱን ከግምት ውስጥ አስገብቶ ማየት ያስፈልጋል። አሁን እየሆነ ያለው ይሄን ነው። እነዚህ ባንዳዎች፣ ተላላኪዎች መዋትም አንድ ላይ ግን እየተንኮታኮቱ ወደ መቃብራቸው ይወርዳሉ። ኢትዮጵያም እያሸነፈች ትቀጥላለች። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል፣ አዲስ ውድድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የእኔና የእናንተ ሀገርም እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ አብዝቶ አብዝቶ ይባርክ። ውዴ ዮሀንስ ኮርነሮች ሰዎች ዮሀንስ ኮርነርን ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ ደግሜ እላለሁ። እኔና እናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዙተ ይባርክ። ቸርቆዩን የነገ ሰው ይበለን። ቼፕስ